ሰላም ጤና ይስጥልን፣ ተመልካቾቻችን ከአንክር ሚዲያ ዝግጅት ክፍል የአክብሮት ሰላምታችን እናቀርባለን። የዕለቱን ዜናዎች ከዘውትር ተሳታፊያችን ጋር በመሆን ወደ እናንተ እናደርሳለን። አብራችሁን እንድትቆዩ በአክብሮት እንጋብዛለን። የአብይ አህመድ አገዛዝ ዘጠኝ የዶቼ ቤሌ ዘጋቢዎችን ማገዱን አስታወቀ። በአዲስ አበባ፣ በባህር ዳር፣ በደሴ፣ በሀዋሳ፣ በድሬዳዋ፣ በአሶሳ የሚገኙ ዘጠኝ የጀርመን ድምጽ ሬዲዮ ወኪሎችን ማገዱን ነው ዶቼ ቤሌ አስታወቀው። የኢትዮጵያን ሕግና ደንብ ጥሰዋል ሙያዊ ሥነምግባርን አከብሩም አያከብሩም በማለት ነው የኢትዮጵያ መገናኛ ብዙሃን ባለስልጣን እገዳውን በጻፈበት ደብዳቤ ላይ ያሳወቀው። ለአንከር ሚዲያ በደረሰው መረጃ በትግራይና በአማ የአማራ ክልል ያሉትን ወቅታዊ ሁኔታዎች ተከታትለው ዘገባ ስለሚሰሩ በዛም የተነሳ እገዳው እንደተጣለም የሚገልጽ እንደሆነ ነው ለማወቅ የተቻለው። በጉዳዩ ላይ ከዘውትር ተሳታፊያችን ጋር እንወያያለን። እንግዲህ የምርጫ ጊዜ ሰሌዳ በማውጣት ተቃዋሚ የተባሉትን ባነጋገረ ማግስት ነው የአብይ አህመድ አገዛዝ የጀርመን ድምፅ ሬዲዮ ዘጋቢዎችን ሙሉ በሙሉ ማገዱን ያስታወቀው። ጊዜያዊ ነው ብለዋል። እስከመቼም እንደሚቆይ ግን ያሳወቀው ነገር የለም። የአብይ አህመድ አገዛዝ በየለቱ ከአምባገንነት ባሻገር ከፍተኛ የሆነ ጭቆና እየፈጸመ ለመሆኑ ማረጋገጫ ሆኖ ተወስዷል። ምን ማለት ይቻላል በዚህ ጉዳይ ላይ? አመሰግናለሁ መሳይ። እንደሚታወቀው የተባበሩት መንግስታት ድርጅትም ይሁን የሲፒጄ የዓለም አቀፍ የጋዜጠኞች ኖር ተሟጋች ድርጅት በኢትዮጵያ በጋዜጠኞች እስርና እንግልት እንዲሁም መሰደድ ምክንያት በማድረግ ከሁለት ዓመታት በፊት በተደጋጋሚ ጊዜ በአፍሪካ ቀዳሚ ስፍራ ጋዜጠኞች ቢሰደዱባት የሚባረሩባት እና በጣም በርካታ ግፍ የሚፈጸሙባት ሀገር እንደሆነች በርካታ ግፍ የሚፈጸሙባት ሀገር እንደሆነች ዘግቧል። ይህን በተመለከተ ዛሬ ደግሞ የዓለም አቀፍ ሚዲያ የሚዘግቡ የጀርመን ድምፅ ራዲዮ ዘጠኝ ጋዜጠኞችን አግዷል። ምርጫውን በተመለከተ መጀመሪያ በሀገር ውስጥ ምርጫ መደረግ ይችላል ወይ? አቅም አለው ወይ? መንግስት ምርጫውን ሊያደርግበት የሚችልበት አቅም አለው ወይ? የገንዘብ አቅም፣ የፖለቲካ አቅም፣ የአስተዳደር አቅም፣ የቦታ አቅም አለው ወይ? ሀገሪቱን ሰማንያ በመቶ በአማራ እንዲሁም እንዲሁ በትግራይ ክልል መቶ በመቶ ቦታውን አጦ ፋኖ ኃይሎች ተነጥቆ ህወሀት ኃይሎች መቶ መቶ የትግራይ ክልል አጦ፣ በኦሮሚያ ክልል ከሃምሳ ፐርሰንት በላይ ግዛቱን አጦ ምርጫን በተመለከተ እንግዲህ ምርጫን አስታቆ ጋዜጠኞቹን ለማፈን ካልሆነ በስተቀር አንደኛ በኢትዮጵያ ምርጫ ሊካሄድ የሚችልበት መሰረት የለውም። ይሄ መንግስት፣ የአዲስ አበባ ብሎም ደግሞ የአራት ኪሎ መንግስት ብቻ ሆኖ ከአራት ኪሎ በዘለለ በአንዳንድ የደቡብና የኦሮሚያ ክልል አካባቢዎች እየተሽከረከረ ድቅ ጥገኝነት እንደጠየቀ ፖለቲከኛ በዋሻዎችና በሪዞርቶች ሪዞርቶች አካባቢ እንቅስቃሴ እያደረገ ያለ መንግስት መሆኑ እየታወቀ እነዚህ ጋዜጠኞች ምን ዘግበው ውስጥ ነው ደግሞ ሊታ ሊቆጠሩ የሚችሉት እና በአጠቃላይ በኢትዮጵያ አጠቃላይ የጋዜጠኞች እንዲያውም እስካሁን ድረስ ራሱ ዝም ማለቱ በጣም ነው የሚገርመኝ። ምክንያቱም የውጭ ጋዜጠኞችን አይደለም የኢትዮጵያ ጋዜጠኞችን እያፈነ እየገደለ የትም ገደል ውስጥ እየከተተ እየገረፈ እያሰደደ ያለ ስርዓት፣ በእነዚህ ጋዜጠኞች ላይ የእገዳ ድርጊት መፈጸሙ ብዙ ሊገርመን አይገባም። ባይነኝ መሳይ ምናልባት የዶች ቬሌ ጋዜጠኞች በቀጥታ በጅምላ እንዲህ አይነት እገዳ የተላለፈባቸው ቀደም ሲል ለአንከር ሚዲያ የደረሰውን በመጠኑ ጠቆም አድርጌ ነበረ። ከዚህ ከትግራይና ከአማራ ክልል ካለው ወቅታዊ ሁኔታ ጋር በተያያዘ ዘጋቢዎች ወይም የዶች ቤሌ ወኪሎች የሚያሰራጫቸው የሚያስተላልፏቸው ዜናዎች በአገዛዙ ዘንድ እንዳልተወደዱ ነው የሰማ ነው። በተለይ በቅርቡ በወሎ በተካሄደው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዚ ያከናወናቸው መጠን ሰፊ ጥቃት አድማሶች በዶች ቤሌ ሽፋን አግኝተዋል። በርካታ አካባቢዎች በፋኖ እጅ መውደቃቸውን የሚመለከት የተለየ ዘገባ በዶችቤሌ ቀርቦ ነበረ። ከዛን ጊዜ ጀምሮ ነው አገዛዙ ጥርሱን ነክሶ አሁን በመጨረሻ ሁሉም የዶቸቬሌ ወኪሎች ከኢትዮጵያ ያሉት ዘጠኙም እንዲታገዱ ያደረገው። ዶቸቬሌን አስመልክቶ መግለጫ ወይም ደግሞ ማብራሪያ በድረገጹ ላይ አስተላልፏል። እንግዲህ የአሜሪካ ድምጽ ሬዲዮ ከዚህ በፊት በአሜሪካ መንግስት በተወሰደ እርምጃ የአሜሪካ ድምፅ ሬዲዮ ተዘግቷል። አሁን ደግሞ የዶቸቬሌ የጀርመን ድምጽ ሬዲዮ ላይ እንደዚህ አይነት ጫና እየተፈጠረ እንዳለን የሰማ ነው። ከአብይ አህመድ ከምንጊዜውም በላይ የሚዲያ ጸብ ውስጥ ወይም የሚዲያ ቀበኛ ሆኖ ነው ብቅ ያለው። ዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅቶች በየጊዜው መግለጫ ያወጣሉ። ነገር ግን ከጊዜ ወደ ጊዜ እየተባባሰና እየተካረረ የመጣ ሆኗል። ምናልባት በዚህ ጉዳይ ላይ የጀርመን ድምጽ ሬዲዮም ሆነ ዓለም አቀፍ ተቋማት አገዛዙ ላይ ጫና በመፍጠር ተመልሰው ወደ ስራ እንዲገቡ ዶቼ ቬለ ወኪሎች እንዲገቡ ለማድረግ ይችሉ ይሆናል። እሱን በሂደት የምንመለከተው ይሆናል። በነገራችን ላይ በኢትዮጵያ በበርካታ አካባቢዎች ግጭቶች እየተፈጠሩ ነው የሚገኙት። ዜናዎች፣ መረጃዎች እየደረሱን ይገኛሉ። አብይ አህመድ ከዚህ አንጻር ከፍተኛ ስጋቱ ውስጥ እንደገባም ይነገራል። የሰሞኑ በቴሌቪዥን በተከታታይ የቀረበ ኢትዮጵያ ሰላምናት ብልጽግና ልንቆጣጠረው ከጫፍ ደርሰናል የሚሉ ደረቅና ባዶ ስብከቶች አንድም ከፍርሃት የመነጩ እንደሆነ ነው የሚነገረውና ና የጋዜጠኞቹ መታገድ ምናልባትም ከመንግስት ድምጾች ውጭ ምንም አይነት ነገር በኢትዮጵያ እንዳይሰማ ለማድረግ አገዛዙ እንደተዘጋጀ ነው መረጃዎች የሚያመለክቱት። መሳይ፣ የጋዜጠኛ ዋነኛ ተግባር እኮ ክስተት መዘገብ ነው። የትኛው የውጭ ሀገር ሚዲያ ኢትዮጵያ ውስጥ መጥቶ ክስተት ዘግቦ ነው ዶቼ ቬለ እንዲሆኑ እኮ ለመንግስት በጣም የተመቸ ነው ሆኖ የቀጠለው በኢትዮጵያ እየተፈጸሙ ያሉ ግፎችን፣ በደሎችን፣ እስራቶችን፣ እንግልቶችን፣ በጅምላ ግድያዎችን፣ በጅምላ ማፈናቀልን፣ ዘረፋ የመከላከያ ሰራዊት በአማራ ክልል እየፈጸመ ያለውን አስገድዶ መድፈር እኮ ዘግቦ አያውቅም። ምናልባት አሁን በወሎ አካባቢ እየተፈጸመ ያለውን ጠንከር ያለ የመልሶ ማጥቃት እንቅስቃሴን ዘግቦ በመገኘቱ ምክንያት ብቻ ነው መንግስት በቀለኛ በመሆኑ ለምን ይሄን ዘገባችሁ ብሎ ያገዳቸው። ነገር ግን እነሱ ተዘገቡ አልዘገቡ፣ የኢትዮጵያ ሕዝብ አሁን ስርዓቱ እየፈጸመ ያለውን በኢትዮጵያ ሕዝብ ዘንድ እየፈጸመ ያለውን አጠቃላይ ዘርፈ ብዙ በደሎችን በደንብ አድርጎ ያውቃል። ዘገባ የማያስፈልገው ምናልባት ለዓለም አቀፍ ኮሚኒቲ ለማሳወቅ ካልሆነ በስተቀር የዶቼ ቬለ ጥቅም ለኢትዮጵያውያን አይደለም። አጠቃላይ ጠቅላይ ሚኒስትሩ በግል የምናያቸው ስናያቸው፣ ጋዜጠኛቸው እኮ ዳንኤል ክብረት በየትኛው የውጭ ሀገር ሚዲያ ጋዜጠኞች ያደላቸው መንግስታት ከዚህ በፊት ዲሞክራሲን አላሰፈነም፣ የዘር መድሎ ያደርጋል ብለን ስንታገለው የነበረው የኢህአዴግ መንግስት ጠቅላይ ሚኒስትር መለስ ዜናዊ በተደጋጋሚ ጊዜ በውጭ ሚዲያዎች የውጭ ሚዲያ ጋዜጠኞች እስኪገረሙ ድረስ በኢኮኖሚ፣ በፖለቲካ፣ በማህበራዊ ዘርፎች ላይ ከፍተኛ ሆነ ሀርድ ቶክን ጨምሮ የቢቢሲ ሀርድ ቶክን ጨምሮ ፊትለፊት ዝግጅት ሳያደርግ ገብቶ ትልልቅ ጋዜጠኞችን ጋር ኢንተርቪው ያደርግ ነበር። ይሄ መንግስት ግን እዛ አራት ኪሎ ቤተ መንግስት ውስጥ የተቀመጠውን ዳንኤል ክብረትን በሄደበት ቦታ ሁሉ ይዞ እየሄደ እሱ ጠያቂ ማብይ ደግሞ መላሽ ሆኖ ነው እያየን ያለ ነው። እና በአጠቃላይ ስርዓቱ የከሰረውና የወደቀበትን አጠቃላይ ሁኔታ የኢትዮጵያ ሕዝብ ስለሚገምት አሁን በአሁኑ ሰዓት የጋዜጠኞችን ሚና ኢትዮጵያ ውስጥ ያሉ ጋዜጠኞች ሚና የትም አይደርስም። ምክንያቱም እንዘግ ብለው ወሎ መሄድ አይችሉም። እንዘግ ብለው ኦሮሚያ ክልል መሄድ አይችሉም። እንዘግ ያለው ጎንደርና ጎጃም ሸዋ መሄድ አይችሉም። አዲስ አበባ ላይ በዘጋቢዎቻቸው በሪፖርተሮቻቸው አማካኝነት የደረሰውን ዜና ነው ያቀረቡት። ይሄ ደግሞ ክስተት መዘገብ ስለሆነ የፈጸሙት ወንጀል የለም። ነገር ግን ይሄ ስርዓት ስለሱ መልካምነት፣ ስለሱ ዲሞክራሲያዊ ግንባታ፣ ስለሱ ትርክት፣ አዲስ ትርክት ፈጠራ የሚዘግቡለትን ብቻ ለማስቀረት ሆን ብሎ እነዚህን እየኮተኮተ እያሳደገ ያለ ስርዓት ስለሆነ እነዚህን ንጹሐን ጋዜጠኞች ቢያገድ ብዙም ሊገርመን አይገባም። ገና ብዙ ጉድ የሚካሄድበት ሀገር ነው እየተፈጸመ ያለው ማለት ይቻላል መሳይ። በአማራ ክልል የሚካሄደው የልውና ተጋድሎ ተጠናክሮ ቀጥሏል። በጎንደር በጎጃም በወሎና በሸዋ የልውና ተጋድሎ በተለመደው የፋኖች የማጥቃት እንቅስቃሴ መቀጠሉ ነው መረጃዎች የሚያመለክቱት። በሌላ በኩል የአብይ አህመድ አገዛዝ በጎጃም ባደረግኩት ኦፕሬሽን በርካታም የጽንፈኞችን ደምስሻለሁ ሲል ዛሬ መግለጫ አውጥቷል። እንደ ተለመደው በማስረጃ ያልተደገፈ ደረቅ መረጃዎችን ነው ለህዝብ ያሰራጨው የትና በምን ሁኔታ እንደተፈጸመ የሚያሳይ የቪዲዮም ሆነ የፎቶግራፍ ማስረጃ ማቅረብ ያልቻለው ያገዛዙ መረጃ በቆንጂ ቆለላ በተሰኘ አካባቢ ከ62 በላይ ጽንፈኞችን ደምስሻለው ማለቱን ነው የተመለከተው። በአማራ ክልል ያለው ወቅታዊ ሁኔታን በተመለከተ የዘውትር ተሳታፊያችን መረጃዎችን ሰብስበዋል። በባህር ዳር የጣና ፎረም ዝግጅት እየተካሄደ ይገኛል። በከፍተኛ የጸጥታ ቁጥጥር ውስጥ የምትገኘው ባህር ዳር የጣና ፎረምን ለማዘጋጀት የምታደርገውን እንቅስቃሴን ጨምሮ አንዳንድ መረጃዎችን ሰዎችን ሊያካፍለን መስመር ላይ ይገኛል። አንተ ግን ያልጀመርከው ዜና ልንሳና፣ ጎንጂ ቆለላ ማለት ከባህር ዳር ከተማ አምሳ ኪሎ ሜትር ርቀት ላይ የምትገኝ ከተማ ናት። አዴትን ካለፍን በኋላ ምናልባትም ስድስት ወይም ሰባት ኪሎ ሜትር ርቀት ላይ የምትገኝ ከተማ ናት። ነገር ግን የፋኖ አይኖች አባይም አንድ አሳል በባህር ዳር ዙሪያ አካባቢ ጥቃት እየፈጸሙ የሚገኙ ስለሆነ አሁን ጎጂ ቆለላ ላይ ጥቃት ፈጸምኩ፣ ማንም ሊያምኑ አይችልም። እስኪ ገድ ያለው ማሪኪ ያለው የፋኖ ኃይሎችን ደምስሽ ያለው ብሎ እየተናገረ ባለበት ሰዓት ለምን የማረከውን የፋኖ ኃይሎችን አያሳየንም? ለምን የገደላቸውን አያሳየንም? ውሸት ነው። አጠቃላይ ስርዓቱ ፈርሷል። በአማራ ክልል አቅመቢስ ሁኗልኝ። መንግስት ሁኖ ያለው የፋኖ ኃይል ነው። ሽፍታ ሁኖ ያለው ደግሞ የመንግስት አይለው በዚህም ምናልባትም በአማራ ክልል በትናንትና ሁለትና ከትናንት ወዲያ የጀመረ ውጃ ዛሬም በበርካታ አካባቢ ተጠናክሮ እንደሚገኝ ነው መረጃዎች እናመላክቱት። በተለይ ደግሞ ከመተማ አቅራቢያ ሽመለ ጋራ ከተባለ ቦታ ላይ ከትናንት በፊት የጀመረ ውጃ ዛሬ ለሶስተኛ ቀን ተጠናክሮ እንደቀጠለ ነው የሚገኘው። በተለይ አማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና በላይ ዘነቀስ መይሳው ካሳኮር የተቀናጀ ጥቃት መፈጸሙንና አዲስ ዓለም እና ደሎሎ ቁጥራ እንደሚባሉ ሁለት ከተሞችን መቆጣጠሩን በትናንትናው ዕለት አስታውቋል። በዚህ አካባቢ ከፍተኛ ጉዳት የደረሰበት የአገዛቱ ጦር ከአርማጮ አቅጣጫ ወደ መተማ ኃይሉን ለማስገባት ከፍተኛ ጥረት እያደረገና ኃይሉን እያንቀሳቀሰ ቢሆንም ወደ መተማ አካባቢ ለመግባት ጥረት ያረግ በኃይለኛው ተመቶ ወደኋላ ማፈበጉ ነው መረጃዎች ያመላክቱት። በተለይ ሽመለ ጋራ የተባለ የወታደራዊ ማዘዣ ጣቢያ በመተማ ወረዳ የሚገኝ ሽመለ ጋራ የሚባል ወታደራዊ ማዘዣ ጣቢያ ላይ የፋኖ ኃይሎች ከበባ በመፈጸም ከፍተኛ ጉዳት እያደረሱበት ነው። በአቅራቢያው የሚገኙ አዲስ ዓለምና አዲስ ዓለምና ደሎቅራንድ ወጣም ወጥ ስትራቴጂካዊ ጠቀሜታ ያላቸውን ከተሞች መቆጣጠራቸውን አስታውቀዋል። ይህ በእንዲህ እንዳለ በምዕራብ ጎጃም ዞን ደጋዳሞት ወረዳ ፈረስ ቤት ከተማ ላይ እየተደረገ እንደሆነ በትናንትና ውለት ተዘግቧል። በትናንትና ውለት እንዲሁ በአረፋ ጋዳሞት ዋና ከተማ ፈረስ ቤት አቅራቢያ የሚገኙ አረፋ ደብተራና ሀውሳ የሚባሉ አካባቢዎች ላይ የፋኖ ኃይሎችን ለማጥቃት ከፈረስ ቤት ከተማ ተንቀሳቅሶ የነበረው የሀያ ሶስተኛ ክፍለ ጦር ወደ እነዚህ ከተሞች እንቅስቃሴ አድርጎ ተመቶ ቦታዎችን መቆጣጠር አይደለም ራሱ የሄደው ኃይል እንኳን ሙሉ በሙሉ ሳይመለስ በርካቶቹ ተገለው እጅ ሰጠው ቆስለው ወደ ፈረሴት ከተማ ከሄዱ በኋላ አሁን በፈረሴት ከተማ ላይ ለሶስተኛ ቀን ውጊያው ለሁለተኛ ቀን ውጊያው እየተደረገ እንደሆነ መረጃዎቹ የሚያመላክቱት። ዛሬ እንግዲህ ደግሞ በፋግታ ለኮማ ወረዳ በጎጃም ማለት ነው የምትገኘው ችጓሊን ከተማ የፋኖ ኃይሎች መቆጣጠራቸውን የቴዎድሮስ እዝ አስታውቋል። በዚች ከተማ ከፍተኛ ወታደራዊ ሎጂስቲክስ መጋዘን የሚኒሻና የአድማርተና የወታደራዊ መጋዘን መቆጣጠራቸውንና ቁጥሩ ያልታወቀ ከፍተኛ የሆነ ወታደራዊ ቁሳቁሶችን መማረክ መቻላቸውን እንዲሁ አያይዘው አስታውቀዋል። ይህ በእንዲህ እንዳለ አፋአድ ዛሬ በሸዋ ጠቅላይ ግዛት ስር በይፋት ቀጠና ሸዋሮቢት ከተማ ላይ በአገዛዙ አንድ መቶ ሶስተኛ የአየር ወለድ ኮማንዶ አባላት ላይ ከባድ ጥቃት ፈጽሞ ከፍተኛ ጉዳት ማድረሱን አስታውቋል። በዙ ስር በሚገኘው የመሐመድ ቢሆነኝ ክፍለ ጦር በሸዋሮቢት ከተማ ዘልቀው በመግባት በርካታ የኮማንዶ አባላትን ሙትና ቁስለኛ ማድረጋቸውን አስታውቀዋል። እንዲሁም በወለጋ አሁንም ከፍተኛ የዘር ጭፍጨፋ እየተደረገ እንደሆነና ዛሬ በአብይ ደንጎሮ ከተማ በተፈጸመ የድሮን ጥቃት የአማራ ተወላጆች በሚኖሩበት አካባቢ ከፍተኛ የሆነ ቁጥር ያለው የአማራ ተወላጆች እንደተገደሉና ና ይህን ተከትሎ የአገዛዙ ጦር የሸኔ ኃይሎች ናቸው እየፈጸሙባቸው ያለው በደልና የአማራ ኃይሎች ገባችሁበት ጫካ ካወጣችሁ በጋራ ከመንግስት ጋር ሆናችሁ ሸኔ ኃይሎችን ማጥቃት ከእኛ ጋር አብራችሁ እንድትንቀሳቀሱ በማለት እየቀሳቀሱ እንደሚገኙ እና የተገደሉ የኦሮሚያ ተወላጆችን ደግሞ እና በነሱ በሚኖሩበት ከፈርደሙ በመንቀሳቀስ የአማራ ተወላጆች ታጥቀው እናንተን እያጠቁ ነውና እና ከእኛ ጋር ሆናችሁ አማሮችን እንፍጃቸው በማለት ሁለቱን ኃይሎች ለማጋጨት ከፍተኛ ጥረት እያደረገ እንደሆነ ነው መረጃዎችን የሚያመላክቱት። በሌላ ዜና አፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ጃዊ መተከል አራተኛ ክፍለጦር ጦር ፓዊ ከተማ በፓዊ ከተማን አጥግተው ወደ ከተማዋ በመግባት በፖሊስ ጣቢያው ላይ ጥቃት በመፈጸም ከፍተኛ ጉዳት በማድረሳቸውን አስታውቋል። የስርዓቱ የግፍ አገዛዝ በመቃወም የሰራዊቱ አባላትም ለፋኖ ኃይሎች እጃቸውን እየሰጡ እንደሚገኙ ነው የታወቀው። የሰማኒያ አራተኛ ክፍለ ጦር አባላት የአሳባሃ የአማራ ፋኖ ብሔራዊ ኃይል አሳምነው እዝ ከሰም ክፍለ ጦርን በገፍ መቀላቀላቸውን አስታውቀዋል። እጃቸውን የሰጡት የሰማኒያ አራተኛ ክፍለ ጦር አባላት አባላት እንደተናገሩት ከሆነ ስርዓቱ የመዋጋት ሞራል በእጅጉ እየተዳከመና በተለይ ደግሞ በፋኖ ኃይሎች ላይ የፈጸሙትን በሴት ተዋጊዎች ላይ የፈጸሙትን የጡት መቁረጥ አስጸያፊ ተግባርን በመቃወም በርካታ የአገዛዙ ጦር ከመከላከያ እየወጣ ለፋኖ ኃይሎች እጃቸውን እየሰጡ እንደሆነ መረጃዎች አመላክታሉ። በአጠቃላይ መንግስት በአማራ ክልል እየተቆጣጠራቸው የሚገኙ ቦታዎችን በበርካታ አካባቢዎች ከመቶ ከተሞችን እየለቀቀ እንደሆነና በዚህም አጋጣሚ ዛሬ በባህር ዳር ከተማ ተገኝቼ የተመለከቱት ነገር የጣና ፎረም ለበርካታ ጊዜ በተደጋጋሚ ጊዜ በአመት እየተካሄደ የነበረ ቢሆንም ለበርካታ ጊዜ በባህር ዳር ከተማ ሳይካሄድ ቀርቶ አሁን ክልሉ ሰላም ነው፣ አካባቢው ከፋኖ አይነች ቀርቷል ለማስባል የጣና ፎረምን በነገ ሁለትን መክፈት ከፍተኛ ዝግጅት እየተደረገ እንደሆነና በከተማው ላይ ከፍተኛ ስጋት ተፈጥሮ ወጣቶቹ በከተማ ላይ እንቅስቃሴ የማያደርጉ መሆንና በርካታ ቁጥር ያለው የአድማ ብተና የሚኒሻና የመከላከያ ሰራዊት በከተማዋ ላይ እንቅስቃሴ እያደረገ እንደሚገኝና እንደሚገኝ ባንዲራዎች ተሰቅለው ጠቅላይ ሚኒስትሩም አሁን ከመቼ ወደ ባህር ዳር ከተማ እንደገቡ መረጃዎች አመላክታሉ፣ መሳይ። በተለያዩ የሀገሪቱ አካባቢዎች ግጭቶች መበራከታቸው ተገለጸ። ኢትዮጵያ ውስጥ በቀጣይ የሚኖረው አጠቃላይ ቀውስ ሀገሪቱን ለከፍተኛ የደህንነት አደጋ ሊያጋልጣት እንደሚችል እየተነገረ ይገኛል። አዳዲስ ግጭቶች እየተፈጠሩ ነው። የአብይ አህመድ አገዛዝ የግጭቱ ተዋናይ በመሆን በተለያዩ የሀገሪቱ አካባቢዎች ከፍተኛም አደጋ መፍጠሩን ነው ለአንከር ሚዲያ በደረሱ መረጃዎች የሚያመለክቱት። ከአርባ ምንጭ ወደ ኮንሶ የሚወስደው መንገድ ችግር ተዘግቷል። በአካባቢው በተፈጠረ ግጭት በርካታ ሰዎች ቀያቸውን ጥለው እየተሰደዱ እንዳለም የደረሰን መረጃ ያመለክታል። ከነገሌ ቦረና ከተማ ወደ ሞያሌ የሚወስደው መንገድ ከተዘጋ ከሶስት ወር በላይ እንደሆነና ህብረተሰቡ ከፍተኛ ችግር ውስጥም እንዳለ ይነገራል። በጋምቤላ መከላከያ ሰራዊቱ የተሳተፈበት ዘረፋና ቅሚያ በየጊዜው እየተካሄደ እንዳለም የክልሉ መንግስት ሳይቀር በመግለጫ ያሳወቀው መሆኑ የሚታወስ ነው። በቤኒሻንጉልም እንደዚሁ በተለያዩ ቦታዎች የሰዓት ላፊ ገደብ በማወጅ ከፍተኛም ከፍተኛ የጸጥታ ቁጥጥር እየተካሄደ ሲሆን ሰላማዊ ዜጎች እየተገደሉ እንዳለም ይነገራል። ሀገሪቱ በየአቅጣጫው ቀውስ ውስጥ መሆኗን መረጃዎች እያመለከቱ ነው። ህዝባዊ እምቢተኝነት በተለያዩ አካባቢዎችም እየተቀሰቀሰ ይገኛል። በአፋር ክልል ገዋኔ ውሃ ጠማን ምግብ እርቦናል ያሉ የገዋኔ ወረዳ ነዋሪዎች ለሶስተኛ ቀን አደባባይ ወጥተው መንገድ በመዝጋት ተቃውሟቸውን እየገለጹ እንደሚገኙ ነው ያገኘነው መረጃ የሚያመለክተው በአጠቃላይ ሪቱ በከፍተኛ ቀውስ ውስጥ ልትናጥ ከጫፍ ላይ መድረሷን እና አገዛዙ ምንም መፍትሄ ማምጣት እንዳልቻለም እየተነገረ ይገኛል። በጉዳዩ ላይ የዘውትር ተሳታፊያችን ጋር አጭር ቆይታ አደርጋለሁ። እንግዲህ አራቱም የሀገሪቱ አቅጣጫዎች ቀውስ ነው ያለው፤ አለመረጋጋት፣ ግጭት፣ ጦርነት፣ ዝርፊያ፣ ቅሚያ፣ ሰላም የሚባል ነገር የለም። አገዛዙ አዲስ አበባ ዙሪያ እንግዲህ፣ አዲስ አበባ ዙሪያ ከፍተኛ ችግር እንዳለ ይነገራል። ሰሞኑንም በምዕራብ ሸዋ ናኖ ወረዳ በታጣቂዎች በተፈጸመ ግድያ ከ20 በላይ ሰላማዊ ዜጎች መገደላቸው እየተነገረ ነው። ጥቃቱን የፈጸሙት በመንግስት የሚታገዙ ታጣቂዎች እንደሆኑ ይነገራል። ሰላም የለም። አዲስ አበባ ዙሪያ ጫፏ ላይ ጭምር ከፍተኛ የሆነም ግጭቶች እየተከሰቱ እንዳለ ነው መረጃዎች የሚያመለክቱት። በዚህን ወቅት ነው እንግዲህ አብይ አህመድ ምርጫ አካሂዳለሁ እያለ ያለው ምን ማለት ይቻላል? ሀገሪቱ ወደ አጠቃላይ ቀውስ ልትገባ ከጫፍ ደርሳለች። መሳይ፣ የማይሰማ መንግስት ስለሆነ ነው እንጂ በጣም በተደጋጋሚ ጊዜ ከዓለም አቀፍ ተቋማት ጀምሮ የኢትዮጵያ ተቋማት ለዚህ መንግስት ምክርም ዝክርም ሰጥተዋል። ግን ምክርና ዝክርን የማይሰማ ስርዓት በመሆኑ ይህንም ተጠቅሞ ምክሩንም ተጠቅሞ ዝክሩንም ተጠቅሞ ወደ ሰላም ለማምጣት ፍላጎት ባለመኖሩ ምክንያት ከጊዜ ወደ ጊዜ ግጭቶች እየተባባሱ፣ እሱ የሚቆጣጠራቸው ቦታዎች እያነሱ፣ የፋኖ ኃይሎች የሚሆን የታጠቁ ኃይሎች በኦሮሚያ ክልልም፣ በአፋር ክልልም፣ በሶማሌ ክልልም፣ በአማራ ክልልም እንዲሁም በትግራይ ክልልም ከፍተኛ ውጥረት ነግሷል። ይህን በተመለከተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትናንትና በጳጳሳችን አማካኝነት ወይም አቡነ ማቲያስ አማካኝነት መልዕክት ተላልፏል። ለሰላም ቅድሚያ ለመነጋገር ወደ ሰላም እንዲመጣ መንግስት ማሳሰቢያ ሰጥተዋል። ነገር ግን የሚሰማ መንግስት አይደለም። ከራሱ በቀር ሌላ ቃል ሊሰማ የሚፈልግ መንግስት ባለመሆኑ ከጊዜ ወደ ጊዜ ከፍተኛ የሆነ የአገር መናጋት ደረጃ ላይ የደረሰችበት ሁኔታ ነው ያለው። በተለይ ደግሞ ይህ ምናልባት በአማራ ክልል የፋኖ ኃይሎች የተቆጣጠሯቸው ቦታዎች ተረጋግተው የራሳቸውን አመራር በወደዱትና በፈቀዱት እንዲመሩ ለማድረግ የፋኖ ኃይሎች ህብረተሰቡን በመሰብሰብ ምርጫ እያደረጉ ሰላም እና መረጋጋት እንዲመጣ ከፍተኛ ጥረት እያደረጉ ነው። አሁን በአማራ ክልል መንግስት በሚቆጣጠራቸው አካባቢዎች ናቸው ዘረፋ አስገድጎ መድፈር የንብረት ዝርፊያ ወይም የጅምላ ጭፍጨፋ እየተፈጸሙ ያሉት መንግስት በሚቆጣጠራቸው አካባቢዎች ነው። ነገር ግን በኦሮሚያ ክልል በጣም በበርካታ አካባቢዎች ላይ የዘር የፖለቲካ የሃይማኖት ግጭቶች እንዲፈጠሩ ለማድረግ ከፍተኛ እንቅስቃሴ እያደረገ ነው ያለው። ከሰሞኑ እንኳን በኦሮሚያ ክልል በምስራቅ ወለጋ ዞን በጊዳያና ወረዳ እንዲሁም በጉትንና ኪረሙ ወረዳዎች ላይ የአማራ ተወላጆች ላይ ትኩረት ያደረገ ጭፍጨፋ እየተካሄደ እንደሆነና የክልሉ ልዩ ኃይል ከመከላከያ ሰራዊት ጋር በጋራ በመሆን ጥቃት እየፈጸመባቸው እንደሚገኝ ነው መረጃዎችን የሚያመላክቱት። የፋኖ ኃይሎችም ትደግፋላችሁ በማለት የተጀመረው ዘር ተኮር ጥቃት ከፍተኛ ደረጃ ላይ እንደደረሰ፣ ይህ የሆነው ደግሞ በተለይ ከጉራጌ ዞን ከአበሽጌ ወረዳ ተነስተው በምዕራብ ሸዋን ናኖ ወረዳ ላይ ጥቃት ፈጽመውብኛል ያልታወቁ ኃይሎች ጥቃት ፈጽመውብኛል በማለት የዛን አካባቢ የአማራ ተወላጆች ከፍተኛ የሆነ ጭፍጨፋ እያደረጉባቸው ነው። በተለይ ሀሎ ዲንቃ በተባለ መንደር ከቀናት በፊት በተደ ደረገው በተፈጸመው ጥቃት ሰለባ የሆኑ ነዋሪዎች ከሀያ ሁለት በላይ መድረሳቸውን ተከትሎ የአካባቢውን ነዋሪዎች እንደተናገሩት ከሆነ ጥቃቱን የተፈጸሙት እነማን እንደሆኑ እንኳን በማናውቀው ሁኔታ ነው ጥቃቱ የተፈጸመው። ጥፋቱና እልቂቱ እንዲባባስ ደግሞ መንግስት የመንግስት ኃይሎች የፖለቲካ የሃይማኖት፣ የዘር መልክ እንዲይዝ ለማድረግ ከፍተኛ ቀስቀሳ እያደረጉ እንደሚገኙ ነው መረጃዎች የሚያመላክቱት። ፍጅቱና እልቂቱ ተቀጣጥሎ በሰፊው እንዲካሄድ መንግስት ያላሰነሰ ጥረት እያደረገ እንደሚገኝና የአማራ ተወላጆችን የሸኔ ኃይሎች አጠቅተዋቸዋል እና ከመከላከያና ከኦሮሚያ ልዩ ኃይል ጋር በመሆን ሸኔን እንውጋ በማለት እየለመናቸው እንደሚገኙ እንዲሁም የኦሮሚያ ተወላጆችን እዛው ያሉ ኦሮሞዎችን ደግሞ ሰብስበው ነው የፋኖ ኃይሎች ያፍንጫችሁ ላይ መጠው እያጠቋችሁ ነውና እነዚህን ለማጥፋት ከኛ ጋር ሁናችሁ ታገሉ በማለት የአማራና የኦሮሞ ማህበረሰብ እርስ በርሱ እንዲተላለቅ ለማድረግ ለዘመናት በሰላም ተዋልዶ ተጋብቶ ተዛምዶ የሚኖረውን ማህበረሰብ በመካከላቸው መንግስት ማስታረቅ ግጭቶች እንኳን ቢፈጠሩ ማስታረቅ ሲገባው፣ ነገር ግን ክፍተቶች አሉ በማለት የሌሉ ክፍተቶችን ወይም እሱ የፈጠራቸውን ክፍተቶች በማባባስ እና በማቀጣጠል ቤንዚን በመድፋት በእነዚህ ሁለት ብሔረሰቦች ላይ ከፍተኛ እልቂት እንዲፈጸም በማድረግ አገራዊ ትርምስ እንዲፈጠር ከፍተኛ ጥረት እያደረገ እንደሚገኝ ነው የተገለጸው። በተለይ ደግሞ በዋናነት በተለይ ኦኤምኤን የሚባለው ሚዲያ ጥፋቱን የብሔር መልክ እንዲህ ለማድረግ ከፍተኛ ጥረት እያደረገ እንደሚገኝ ነው መረጃዎች የሚያመላክቱት። ይህን ተከትሎ በየትኛውም ሀገር ላይ በኢትዮጵያ መሬት ላይ ሰላማዊ ሰልፍ የማይፈቀድ ያልፈቀደ መንግሥቱ ነው እያለ በትናንትናው ዕለት የ የአምቦ ዩኒቨርሲቲ ተማሪዎች የናኖ ወረዳ የተገደሉ የሀያ ሁለት የኢትዮጵያ ንጹህ ኢትዮጵያ ዜጎችን በተመለከተ ሰላማዊ ሰልፍ እንዲያደርግ ፈቅዶ አጅቦ አመፅ እንዲቀሰቀስ ለማድረግና በአካባቢው በብሔር ግጭት ተፈጥሮ የአማራ ተወላጆችን ለማስፈጀት ከፍተኛ እንቅስቃሴ እያደረገ ህብረተሰቡ እንዲቆጣ እያደረገ እንደሆነና በአምቦ የተጀመረው የተማሪዎች የሰላማዊ ተቃውሞ አመፅ በሌሎች በኦሮሚያ ክልል የሚገኙ ዩኒቨርሲቲዎች ላይ ሊቀጥል እንደሚችል ይገመታል። ይህን ተከትሎ እንግዲህ የመንግስት ኃይሎች የፈጸሙት ነው በማለት እዚያ አካባቢ የሚገኙ የኦሮሞ ተወላጆችን ምስክርነታቸውን እየሰጡ እንደሚገኙ ነው መረጃዎች የሚያመላክቱት፣ መሳይ። የአብይ አህመድ የደህንነት ኃላፊና የምስራቅ አፍሪካ አማካሪ ባለስልጣናት ወደ አፋር ክልል ሰሞኑን ማቅናታቸው ተገለጸ። ከአሰብ ወደብ 35 ኪሎ ሜትር በሚገኝ የኢትዮጵያ የጠረፍ አካባቢ መታየታቸውን ነው በፎቶግራፍ ጭምር ተደግፎ የወጣው መረጃ የሚያመለክተው። በአፋር ክልል በአሰብ ወደብ አቅራቢያ የአብይ አህመድ ባለስልጣናት የተገኙት የአሰብን ወደብ በኃይል ለመያዝ እየተዘጋጀ መሆኑን በተመለከተ መረጃዎች ጠንክረው ወጡ ባለበት ጊዜ ነው። በሌላ በኩል የቀይ ባህር አፋር ነጻ አውጪ ሰራዊት እንቅስቃሴ ማድረጉን እያስታወቀ ነው። በአብይ አህመድ የሚደገፈው ይህ ነጻ አውጪ ሰራዊት ሰሞኑንም ሰራዊት ማስመረቁን አስታውቋል። የደህንነት ኃላፊው ሬድዋን ሁሴንና የምስራቅ አፍሪካ የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ ወደ አፋር ክልል አሰብ ወደብ አቅራቢያ የሄዱበት ምክንያት በግልጽ የታወቀ ነገር የለም። ጦርነቱ በሁለቱ ሀገራት መካከል ሊቀሰቀስ ይችላል የሚለው ግምት ተጠናክሮም እየተሰማ ይገኛል በጉዳዩ ላይ ከዘውትር ተሳታፊያችን ጋር ቆይታ አድርጋለሁ እንግዲህ ሬድዋን ሁሴንና ጌታቸው ረዳ የቀድሞ ወዳጃሞች ናቸው ዛሬ በአብይ አህመድ ጥላ ስር አንድ ላይ እጅና ጓንቶ ነው በየቦታው እየታዩ ነው አሁን ደግሞ አፋር አምርተዋል የአብይ አህመድን የጦርነት ማስጀመሪያ ቅድመ ሁኔታዎችን ሊያሟሉና አንዳንድ ነገሮችን ሊከታተሉ እንደሆነ ከውስጥ አዋቂ ምንጮች ያገኘነው መረጃ ያመለክታል በእርግጥ ጦርነት ይቀሰቀሳሉ ወይ አብይ አህመድ እንደፈለገው ወደ አሰብ ሄዶ ወረራ ይፈጽማል ገና ብዙ ያልተመለሱ ጥያቄዎች አሉ። ግን በአሁን ሰዓት ላይ እነዚህ ሁለት ባለስልጣናት አፋር ላይ በተለይም ከአሰብ ወደ በአቅራቢያ የታዩት ለምንድን ነው? በአገዛዙ መንደር ከበሮ በከፍተኛ ደረጃ እየተደለቀ ነው። የአብይ አህመድ ወታደሮች በማህበራዊ ሚዲያ ላይ በየጊዜው መልእክት እየለቀቁ ነው። በቅርቡ አሰብን በእጃችን እናስገባለን የሚል አጫጭር የቪዲዮ መልእክቶች እየተሰራጩ ይገኛሉ። ነገሮች ወደ ጦርነት እያመሩ ነው የሚለው በከፍተኛ ደረጃ እየተነሳ ይገኛል። በቅርቡም የፎሬን ፖሊሲ መጋዚን የተሰኘው የአሜሪካ ተነባቢ የሆነ ትልቅ ተጽዕኖ ፈጣሪ ሚዲያም እንደዚሁ ያስነበበው ጽሁፍ ሁለቱ ሀገራት ወደ ጦርነት የማምራታቸው ነገር አይቀሬ ኖር ሲል ገልጿል። የነ ጌታቸውና ሬድዋን አፋር ላይ መታየት ምናልባትም ጦርነቱ በቅርብ ጊዜ ሊፈነዳ እንደሚችል አመላካሽ ተደርጎም ተወስዷል። ምን ማለት ይቻላል? መሳይ ይህ ስርዓት የኢትዮጵያን ሕዝብ ስስት ልብ አውቅ ያለው ብሎ ነው የሚገምተው። ነገር ግን ላም አለ በሰማይ እንደው በድሮ በሬ ያረሰ የለም ይባላል እና የድሮ የኢትዮጵያ ሕዝብ ለአሰብ ያለው ለምጽዋ ያለው ለኤርትራ ያለው ስስት ልብን በተመለከተ ወደዚህ ጦርነት ብገባ የኢትዮጵያ ሕዝብ ድጋፍ ይሰጠኛል ከሚል ሳቤ ብቻ ነው እያደረገ ያለው እንጂ እውነት ለመናገር ጨረው ጦርነት ፉከራ ውቆ የዛሬ አመት ነበር ጦርነቱን የሚጀምረው። ነገር ግን ብሎ እያቀራራ ዛ አምሳ ሰባት ኪሎ ሜትር የሚባል ቦታ አለ

ከዛ አካባቢ ባለስልጣኖችን ወስዶ ልክ ለውሻ አጥንት ወርውረህ የቤት ስራህን እንደምሰራ አጥንቱን ውሻው ሲግጥ ያንን በሚግጥበት ሰዓት ሌባ ገብቶ እንደሚዘ ሁሉ ለኢትዮጵያ ሕዝብ አጀንዳ እየሰጠ ነው። በምንም ተአምር ሊያደርገው የማይችል የኮሰሰ የደከመ ስርዓት እንደሆነ የኢትዮጵያ ሕዝብ ጠንቅቆ ያውቀዋል። ደግሞ አንድ ጦርነት በአገራትም ይሁን በመንግስታት ደረጃ አሸናፊ ሆኖ ለመቀጠል መጀመሪያ ሕዝብን መያዝ አለበት። ይሄ መንግስት እኮ ከሕዝቡ ከተገለለ እኮ ቆይቷል። መገለል ብቻ አይደለም ከተጠላ ከተጠየፍ ህዝብ የተጠየፈው ስርዓት መሆኑ እኮ ይታወቃል። የአማራ የትኛው አካባቢ ነው ከዚህ መንግስት ጋር ሆኖ አሰብን ለመያዝ እንቅስቃሴ የሚያደርገው? የትኛው የኦሮሞ ተወላጅ ነው? የትኛው የትግራይ ተወላጅ ነው? የትኛው የሱማሌና የአፋር ተወላጅ ነው? ከዚህ ስርዓት ጋር አብሮ ደምና አጥንቱን ከፍሎ አሰብን ለመያዝ የሚታመን ስርዓት እኮ አይደለም። የኦሮሚያ አክቲቪስቶች ኦሮሞ አሰብ የኦሮሞ ናቸው እያሉ ዘፈ እያወጡ ባለበት ሰዓት ይሄ አሰብ እንኳን የአማራ ዋጋ ከፍሎ አሰብን ለመያዝ እንኳን እንኳን ፍላጎት ቢኖረው ነገ ኦሮሞዎች ተገንጥለው ራሳቸው ወደብ ለመያዝ ነው ብሎ የሚገምት ሊሆን አይችልም። በፍጹም በፍጹም። በኢትዮጵያ ህዝብ ዘንድና በዚህ ስርዓት ዘንድ ፍጹም መተማመን የለም። እንዲያውም ወታደራዊ አዋቂዎች እንደሚሉት በመጀመሪያ አንድ ወታደራዊ ጀነራል ጦርነት ከመክፈቱ በፊት ጦርነት ከመክፈቱ በፊት ለጦርነት መዘጋጀት አለበት ያኔ ነው የሚያሸንፈው ይባላል። ይህ ስርዓት ዓይኑን ጨፍኖ ነው ወደ ጦርነት እየገባ ያለው። በአስራ አምስት ቀን የአማራን ትጥቅ ማስፈታለሁ ትጥቁም ብቻ አይደለም ቀበቶውን ማስፈትቼ በአንበርክኬ ገዛዋለሁ ብሎ ያለ ስርዓት ዛሬ እኮ ሀያ ስምንት ወር አለፈው የፋኖ ኃይሎች ከመንግስት በላይ አቅማቸውን አደራጅተው ራሱ ይዞት የገባውን ሞርተር፣ ድሽቃ፣ ብሬን፣ ስናይፐር፣ ጥቁር ክላሽ ሲዘፈንነት የነበረውን ከመከላከያ እጅ ወጡ አያልቅም ሲባልነት የነበረውን ጥቁር ክላሽ አፍንጫውን እየተረገጡ መሳሪያውን እየተቀበሉ ራሳቸውን አደራጅተው ዛሬ ከሰማኒያ አምስት በመቶ በላይ የአማራ ክልል በፋኖ ቁጥጥር ስር ነው የሚገኘው። ይህን በተመለከተ ከህዝብ የተነጠለ ስርዓት እንዴት መንግስት ከሆነ ለረጅም ጊዜ ጦርነት ለጦርነት ሲዘጋጅ የነበረ ስርዓትን ገጥሞ ወደብን አስመልስ ብሎ ያስባል? ምናልባትም ለኢትዮጵያ ህዝብ አጀንዳ ለመስጠት ነው፣ ሌላ ምንም ተአምር የለውም። እነዚህ ወደ ቡሬ ድንበር አካባቢ ሄደው ተንቀሳቅሰው የመጡ ኃይሎች የአብይ የሳሉን ውሻዎች ናቸው። ጌታቸው ረዳን ብንወስድ ራሱን የሸጠ ራሱን አዋርዶ የሸጠ ስርዓት ነው። ዛሬ እነዚህ ሰዎች በአንድ ነጠላ እናስቀድስ ብለው ድንበር ድረስ ቢሄዱ ብቻቸውን ነው የሚቀሩት። የኢትዮጵያ እንደሆነ ነቅቶበታል፣ ይህን ስርዓት በደንብ አድርጎ ነቅቶበታል። አሁን የሚፈልገው ወደብ አይደለም። የኢትዮጵያ አሁን የሚፈልገው በሰላም መተኝቶ ማደር፣ ነግዶ መብላት፣ ሰርቶ ማደር ነው የሚፈልገው። አርሶ መብላት ነው የሚፈልገው። ከዚህ ውጭ ሌላ ፍላጎት የለውም። ይሄንን ያላመጣ ስርዓት ወደብ አመጣለው ወይም ወደብ ነጥቅ ያመጣለው ውርዱ ከራሱ ነው። ስርዓቱ የመጨረሻ አይጥ ላመሏ የድመት አፍንጫን ታሸታለች ይባላልና፣ እየተዘጋጀ ያለ አይደለም አቅምም የለውም። ዝም ብሎ በጆንያ ውስጥ የተቀመጠ በኬሻ ውስጥ የተቀመጠ ገለባ ስርዓት መሆኑን የኢትዮጵያ ሕዝብ አውቆታል። ሊያደርገውም አይችልም፣ በፍጹም ሊያደርገው አይችልም። በቀይ ባህር አፋሮችም ይበል ብርጌድ ሀመዱም ይበል የኢትዮጵያ መከላከያ ሰራዊትም ለዚህ የተዘጋጀ ኃይል አለም ይበል አሁን እያየን በተግባር እያየን ያለ ነው። ግን በደበት የውጃ ቀጠና ሁሉ እየተበተነ እጁን እየሰጠ መሳሪያውን እያስረከበ በቀላል ጦር አንድ ሺ ጦር ዶ በመቶ ፋኖ ኃይሎች እየተማረከ ያለ ፍጹም ፍጹም የመከላከያ ቁመና የሌለው ሀይል በመሆኑ በምንም ተአምር ውጃውን ይከፍታል የሚል እምነት የለኝ። ይህም እነሱ